በአላህ ፍቃድ ሰኞ ሰኞ ከ10 ሰዓት ተኩል እንደ ኢትዮጵያ አቆጣጠር ማለት ነው። ከ10 ሰዓት ተኩል እስከ 11 ሰዓት ተኩል ድረስ በቀጥታ ስርጭት እንቆያለን። ጥያቄዎቻችሁን አሳጥራችሁ በግልጽ ቋንቋ ብታቀርቡ በአላህ ፍቃድ መልስ ታገኛላችሁ። እናንተን ጥያቄ መልስ የሚሰጡት ያው ሼኻችን ሁልጊዜ የምታውቋቸው ሼክ ዶክተር መሐመድ ሐሚድዲን ናቸው። ጥያቄዎቻችሁ እንሻ አላህ ማቅረብ ያላችሁ ከእኛ ጋር ቆይተን ታደርጉ እንጋብዛለን። ሸይኽ ሽማ እንኳን በሰላም መጣችሁ። ሸማ ጀዛከላሁ ኸይር። ጥያቄዎች በጣም ብዙ ናቸው። የመጡ ያደሩም አሉ፣ ቀጥታ የሚመጡም አሉ እና የመጀመሪያው የሚለው ያደረ ጥያቄ የወር አበባ ማዘግያ ወይም ደግሞ የወር አበባን ለማስቆም መድኃኒት ተጠቅሜ ነበር፣ መርፌ ወይ ክኒን። እሱ ጊዜውን አዛብቶት ነበረ እና አሁን ጊዜውንም አልጠበቀም፣ ከለሩም ባህሪውም ተቀያይሯል፣ ብዛቱም ይበዛል

አክሰሩ ይሄ ነው ብለዋል ፉቃሀዎች ይህንን ሰዎች ጣልቃ ገብተው መስመሩን ባያዛቡትና ሂደቱን ባያበላሹት የተሻለ ነው እንግዲህ ህክምና ባለሙያዎች የሚሉትን አላውቅም እንደ ዲን አስተያየት ግን ሰው በጠቢአው መሄዱ ተመራጭ መሆኑ ሸክ የለውም በተፈጥሮ ስለዚህ መሆን ያለበት ይሄ ነው ግን ከተዛባ አሁን እንግዲህ ግራ ከሚያጋቡ የዘመናችን ጥያቄዎች መካከል አንዱ ይሄ ነው። የወር አበባ ምልክቶች አሉት፣ ስሜቶች አሉት። ጊዜውን ጥብቆ የማይፈስ ከሆነ በምልክቶቹ እና በስሜቶቹ ሴቶቹ ያውቁታል። ለምሳሌ እነ ደመል ሐይድ ደሙን አስወዱ ዩዕሪፉ ወይም ዩዕረፉ፣ የሐይድ ደም ጥቁር ደም ነው፣ ሽታም አለው በሌላም ደግሞ ለዛ ይላል ለዛ ማለት ሲወጣ የሚፈጥርባቸው የማቃጠል የመለብለብ ስሜት አለው ማለት ነው። በእነዚህ ምልክቶች ከተለየ ሐይድ ነው ብለን እንወስደዋለን። ከዛ ውጭ ያለ በመልኩም በተለያዩ ምልክቶቹ ካልተለየ የበሽታ ደም ነው ብለን እንወስደዋለን። ስለዚህ የወር አበባውን ሲፈት ያህል የያዘ ደም ከመጣ እየተቆራረጠን ቢመጣ በመጣ ጊዜ ሐይድ ነው ብላ አስባ ማቋረጥ አለባት በተቋረጠ ጊዜ ደግሞ

ሌላ ከዚህ የተለየ አልተጠቀሙም እና ከፊል ዑለማዎች እዛው ላይ ማሳጠር አለብን እንጂ ሌላ መቁጠሪያ መጠቀም አይገባንም የሚል አስተያየት ይሰጣሉ። ሌሎች ደግሞ መቁጠሪያው እቃ ነው፣ እሱ እንደ ማንኛውም ካልኩሌተር ነው። ሌላም በእጅም የሚነካኩ አዳዲስ ነገሮችም መጥተዋል። ዋናው ነገር ራሱ ላይ ወዚፋ ያደረገውን ዒባዳ ማድረስ አለማድረሱን ለማወቅ መቁጠሪያውን ቢጠቀም ችግር የለውም የሚል አስተያየት ያላቸው አሉ። አንዳንዶቹ ደግሞ ሙስባሀው ላይ ራሱ የተለየ እምነት ያላቸው ከሆኑ የዛን ጊዜ ክልክል ነው ቢባል የተሻለ ይሆናል። ሙስባሀ ያለው ሰው ሙስባሀው ራሱ ይዘክራል ምናምን የተለያዩ እንግዲህ አይነቱ እንደገና ደግሞ ሙስባሀውም ላይ የተለያየ ቅድስና እንዳለ አይነት አስተሳሰብ ከመጣ ይሄ ቢድዓ ነው። እንዲሁ ለመቁጠር ከሆነ ቢቆጥሩበት ችግር የለውም የሚለው ነው ሰዋብ የሚመስለው። አላሁ አለም ዛ ሰላም ም ረህመቱላሂ አሰላሙ አሌይኩም። ሌላው ጥያቄ እኔ ከእናቴ ቤተሰቦች ጋር ያደግኩት አባቴን አላውቀውም። የዳረኝም የእናቴ ወንድም ወይም አጎቴን የዳረኝ ኒ ተደርጓል አሁን ይሄን እናቴ በጠይቃ በጠይቃት አልቻልኩም፣ እና እንዴት ይታያል? ምን ጠይቀም ታውቃለህ? አባትዮ ጭራሽ ሳይታወቅ ነው የቀረው። አዎ ከስትወለድ ጀምሮ አልነበረም እና አሁንም ፈልጋ አላገኘችውም። የአባቴን ወገኖችን ማወቅ አልቻልኩኝም፣ በእናቴ ወገን ያደግኩት በዛም ተዳርኩኝ ትላለህ። እንግዲህ በኒካህ ሰሒሕ የተወለደ በትክክለኛ ኒካህ አግብቶ የወለደ አባት እንግዲህ ቢያንስ ማንነቱ ከየት እንደነበረ መታወቅ አለበት፣ ግድ ነው። አባቷን የማወቅ መብትም ስላላት እናቲቱም ይህን ከልከላ ከሆነ ወንጀለኛ ናት ምቶ ነው መጠራትም ያለባት በአባቷ ነው ድዑሁም ሊአባኢህም ብሏል አላህ ሱብሓነሁ ወተዓላ በአባቶቻቸው ስም ጥሯቸው ለም ተዕለሙ አባኢሁም ኢኳንኩም ፊዲን ነው የሚለው ስለዚህ አባትን እንዳያወቅ ማድረግ ሸርዓን ወንጀል ነው አባቷ ምንም ይሁን ምን እንደው አስተዳደጉም ላይ አንዳንድ ጊዜ አባትና እናት ሲጣሉ በማሳደጉ ላይ አስተዋጽኦ ስላላደረገ ብቻ የአባትነት መብትን ይገፋሉ። ያ ሁሉ ትክክል አይደለም። ከሆነም ደግሞ የእናት ወገን ኒካህ ማሰር አይችልም። አባት ከሌላት ወደ ሸሪ ቃዲ ነው መሄድ ያለባት። የሸሪ ቃዲ ደግሞ አለ በሀገራችን ላይ፣ ፍርድ ቤቶቹም አሉ፣ ዳኞቹም አሉና ና ወደዛ ሄዶ ኒካህ ማሰር ነው እንጂ በዚህ መልኩ ኒካህ መታሰር የለበትም። የእስካሁኑ ባለማወቅ ነው ካልን እንኳን ካሁን ጀምሮ ማስተካከል ይጠበቅባታል ማለት ነው።

ሁለተኛው ደግሞ አዛን በአካባቢያችን አዛን ነው ወይስ አንዳንድ ጊዜ ሩቅ የሆኑ መስጅዶች ላይ የስሁር አዛን ማለት ነው ቀድሞ ይባላል። እኛ አካባቢ ካለው አዛን እና ያኛው አዛን ይደርሰናል፣ ሱሩን ማቋም አለብን ወይስ የአካባቢያችንን አዛን ጠብቀን መብላት አለብን? እሱን እስኪሄድ ድረስ መጠበቅ አለብን የሚለው ነው። ሶስተኛው አብሽ ስታስተውሱ ደውላለህ ኢንሻአላህ። አላህ ወንድማችን ቁርአን ቀርቶ ለሞተ ሰው ሰዋቡን ማድረስ ይቻላል ወይ? ይሄ ሰፊ ክላፍ ያለው ነገር ነው። ማንኛውንም ኸይር ስራ ሰርቶ ሰዋቡን ለሌላ ሰው ቢያስብ ይቻላል የሚል ረአያ ያላቸው ማሙ አህመድ መዝሀብ ነው። አው ሻፊዒ መዝሀብ ደግሞ አይደለም። ይሄ ኢባዳት በደንያ በአካል የሚሰራ ኢባዳ በራሱ እንጂ በሌላ ሰው ሊሰራ አይገባም። ኢለ ማወረደ ሸርዑ ተክሲስ ሸሪዊ ነሴ የመጣበት ሓጅ ለምሳሌ አንድ ሰው ሰውየው ካልቻለ ወይም ሞቶ ከሆነ ሊያደርግለት እንደሚችል የሚያሳይ ሐዲስ አለ። የገንዘብ ዒባዳ ደግሞ እንደ ሰደቃ ችግር የለውም። ቲላዋ አድርግብ ሌላ እሄዳ መስጠት ግን ደሊላ አልተገኘለት ምና አይሆንም የሚል ራእይ ያላቸው አሉ እን ወላጆቹን መጥቀም የፈለገ ሰው እክትላፋት ያለበትን ነገር ከመስራት ይልቅ ሙተፈቅ ዐለ የሆነ ሰደቃ ቢያረግ ሐጅ ቢያረግ የተለያዩ ዱዓ ቢያረግ እስትግፋር ቢያረግ ይበቃል። ወቅፍ ቢያረግላቸው ብዙ የኸይር በር ስላለ፣ ይህችን ለማዎች የተጋጩባትን ነገር ስራዬ ብሎ ይፈልጋት፣ ቀላላም ስለሆነች ነው። ለምሳሌ ሰው የሚፈልገው ያንን ቢያረግ የተሻለ ይሆናል ነው የምለው። ሁለትኛ ጥያቄ የሱ የራሱ ወንድማችን ነው። ፈጅር አዛን በተመለከተ እንደምናውቀው መስጊዶች የተለያየ ሰዓት ሊቀዳደም ይችላሉ። በደቂቃዎች አጠገባችን ያለው መስጊድ አዛን ሲያደርግ ሌላው አዛን ያደርጋል። እየበላ እና ቁም ወይስ ደግሞ ይህኛው እንጠብቅ? የመጀመሪያው ሰው አዛን ሲያደርግ ፈጅር ከገባ በኋላ ከሆነ መታየት ያለበት ፈጅሩ ነው፣ አዛኑ አይደለም። ከፈጅር በፊት ያለ አዛን ሁሉ ምግብ እንደማይከለክል የሚያሳይ ዲ አለ። ላያምና አነኩም አዛኑ ቢላል አኔል አክሉ ሹርብ የቢላል አዛን ከምግብ ከመጠጥ ሊከለክላቸው አይገባም።

አስቀድመው አመት ቢሞላም ረመዳን የሚጠብቃሉ አንዳንዶ ደግሞ አመት ረመዳን አመት ሳይሞላቸው ወደ ረመዳን አስቀድመው የሚያወጣሉና ይሄ እንዴት ይታያሉ ዘካ የእያንዳንዱ ሰው ሀብት አመት ሲሞላ አመቱም ራሱ በሂጅራ አቆጣጠር ነው አንዳንዶቹ አቆጣጠሮች ፈረንጅ አቆጣጠር ያበሻ ምን እለው የሚጨማምሯቸው ቀናቶች ስላሉ የአመቱ ቀናቶች 360 ቀናት አይደሉም 65ም 60 ምናምንም ይሆናሉ ስለዚህ በእነሱ ሳይሆን በሂጅሪው ነው ሸርዑ የመጣውና በዛ አመት መሙላቱ ነው መጠበቅ ያለበት። እሱ ደግሞ አመት የሚሞላው የግድ ረመዛን አይደለም። ወረቱ ወይም ካፒታሉ ኒሳብ ከደረሰ ጀምሮ መቁጠር ነው ያለበት አመቱን። በዛ ረመዳን ብቻ ጠብቆ ማውጣት ይሄ ትክክል አይደለም። እያንዳንዱ የራሱን ዘካ አመት በደረሰ ጊዜ ማውጣታል። ድሆችም እኮ በተከታታይ ሪዝቅ የማግኘት እድላቸው እንዲኖር ነው ሸሪዓው እያንዳንዱን ዘካ አመት ለብቻው ለምን ዓመት ይጠብቃሉ? አንተ እጅ ላይ የእነሱ ሐቅ የሆነ እያለ ለዚነ ፊ አሙዋልህም ሐቁን መዕሉም ልሳኤል ልማሕሩም ነው፣ ለለማኝና ለተነፈገ ወይም ደግሞ ርዝቅ ለሌለው ገቢ ለሌለው ሰው ብሏል። እነኛ ሰዎች ዛሬ የኔ ቢያገኙ፣ ቀጣይ ወር ላይ አንተን፣ ቀጣይ ላይ ደግሞ የሌላውን እያገኙ በተለያየ ጊዜ ኑሯቸውን እንዲገፉና ጧሪና ደጋፊ የሌላቸው ሰዎች መደበኛ በሆነ መልኩ ገቢ እንዲያገኙና ኑሯቸው እንዲገፉ የተደነገገ ነገር ነው። እዚህ አመት ጠብቆ ረመዷን ማለት ከረመዷንና ዘካ ጋር ማስተሳሰር ትክክል አይደለም። አለ አጅሩ ደሞ መጀመሪያው ባልደረባ ነበር እና የሌላ እምነት ተከታይ አብሮ የሚሰራ። ሁለት ጥያቄዎች ጠይቆኝ በአቅሜ መልሸለት ነበር፣ ግን በቂ ማባሪያ ስለፈለግኩኝ ነው። እሺ ጥያቄዎች ምንድን ናቸው? አንደኛው ኤቪነስ ስራጦል ሙስተቂም በሚለው ላይ አላህ ቀጥተኛው መንገድ ላይ ከሆነ መጀመሪያ የሚያስቆማችሁ ኢህዲነ ስራጠል ሙስተቂም በሚለው ፋንታ ለምን ባለነው መንገድ ላይ አጽናቸው ነው ቃል አልተጠቀምም አልተጠቀምም ያ ማለት ትክክለኛ መንገድ ላይ አይደላችሁ ማለት ነው። እሺ፣ እንጂ በሰላት በቀን አስራ ሰባት ጊዜ ኢህዲነ ስራጠል ሙስተቂም የሚለውን አልጠቀሙም፣ ቀጥተኛ መንገድ ላይ ስላሌላችሁ ነው የሚለውን ጥያቄ ነበር የጠየቀኝ። እሺ፣ ሁለተኛው ሁለተኛው ደግሞ ከሱረቱ ሰጅዳ ወስዶ ወለው ሺእና ላአተይና ኩለ ነፍስ ወላኪን ሀቀልቀውሉም የሚለውን አያ ወስዶ ያ ማለት አላህ ጀሃነምንም ጀነትንም ሞላት አለው ብሏል። እንደዚሁም ደግሞ በቃ ማንም ሰው ለምን ትለፋላችሁ? ምክንያቱም በመጀመሪያ ተጽፎልሀልና ትወድያለህ፣ የጀሃነም ይሁን የጀነትን ተጽፎልሀል፣ ቀለሙ ደርቋልና ሳማይቀየር ነገር ነው። ለምን ትለፋላችሁ የሚል ጥያቄ ጠየቀኝ። የዚህን መልስ አጥጋቢ መልስ ማግኘት ስላልቻልኩ ነው። አሃ፣ መርሃባ፣ መርሃባ፣ አሪክ ሰላም አለ በረከቱ ወንድማችን ጥያቄ ሁለት ጥያቄዎች ናቸው። መሰረታዊ አንዳንዱ ከነን ሙስሊሞች የሚወጡ ብዥታዎች ናቸው። እህ ድነስ ስራጠል ሙስጠቂም ቀጥተኛ መንገድ ምራን የምትሉት ስለ ትመራችሁ ነው፣ በራሳችሁ ላይ የመሰከራችሁ ነው ጥመታችሁን። ጠያቂ ወንድማችንን መጀመሪያ አንተም ምራኝ ብለ ለምን ብለን መክረዋለን። ምክንያቱም መንገድ ላይ አይደለም ያለው ግልጹ ለመናገር ማለት ነው። እህ ድነስ ስራጥ አልሙስጠቂም በእስላም ሊቃውንቶች በሁለት መልኩ ፈስረውታል። ልክሱ እንዳለው ሂዲና ማለት ሰቢትና አጽናን ብርታቱን ስጠን፣ መንገዱን ይዘነዋል ግን መንገዱ ላይ ወለም ዘለም ሳንል እስከ መጨረሻው እንድንደርስ አጽናን ማለት ነው ብለው ፈስረውታል። ሌሎች ደግሞ አዎ ሂዲና ማለት ምራን ማለት ነው። ግን ሂዳያ ደረጃዎች አሉት። አንድ አማኝ ከሌላ አማኝ ይበልጣል። በኢማኑ በእኽላሱ ለአላህ ባለው ታማኝነት እየጨመረ የሚሄድ ነገር ነው። ኢማን የሚባለው ነገር ከአላህ ጋር ያለው ቀረቤታ እየጠነከረ የሚሄድ ነው። ስለዚህ ጨምርልኝ ማለት ነው። ሌላ አንቀጽ ላይ ያብራራዋል። ወለዚነ እህተደው ዛደሁም ሁደው ወአታሁም ተቋሁም። እነዛን የተመሩትን ሰዎች ቅንነትን ጨመረላቸው አላህ መፍራትንም ሰጣቸው ይላል። ወዛ ቱልያት ለህም አያቱሁ ዛያደትሁም ኢማናን አንቀጾቹ ሲነበቡላቸው ኢማን ይጨምሩላቸዋል። ኢማን መነሻው እንጂ ማለቂያው አይታወቅም። በኢማን ደረጃ በጣም ይበላለጣሉ ሰዎች። ስዲቆች አሉ፣ ሸሀዳዎች አሉ፣ ሳሊሖች አሉ፣ ሙሚኖች አሉ። ሙሚኖች ቢሆኑም ደረጃ ይለያያል። እንደገና እምቢያዎች አሉ ነዩ ማለት ነው። ኢህዲና ስንል ተጨማሪ ነገር እየጠየቅን ነው። ከአላህ ሱብሓነሁ ወተዓላ ኦፍኮርስ መንገድ ደግሞ መንገድ የጀመረ ሁሉ ጥጉ ይደርሳል ማለት አለ። ብዙ ሰዎች እኮ ጥሩ መንገድ ይገባሉ፣ ግን እስከ ጥጉ ካልደረሱ በስ ተጠቃሚዎች አይሆኑም። የሚፈልግበት መንገድ እየሄደ አንድ ስንዝርም ሲቀረው ከቆመና ከተቋረጠ ልፋቱ ከንቱ ሆነ። ስለዚህ ጨምርልን ሂዳያውን ለማለትም ተፈስሯል ምንም ከዜሮ ወደ ሂዳ ሸጋገር ማለት አልነበረንም እና እሱን ስጠን ማለት አይደለም። ጥያቄ ከቀደር ጋር ያያዛልና አላህ በቁርአኑ የጀሃነምንም ጀነሰዎችንም ተከትቧል ወይም ተወሰኑ ያለቀ ጉዳይ ነው የሚል ቁርአን ላይ ብዥት ያመጣና ለምን መልፋት መስራት ለምን አስፈለገ? እንደዚያ ከሆነ የራሱን መጽሐፍ ደግሞ ቢያነበው ጥሩ ነው። እንደዚህ አይነት መልእክቶች በብዛት አሉ በእነሱም በመጽሐፍ ቅዱሳቸው ውስጥ ከዛም ውጪ ደግሞ ይሄ አላህ ስብሐነሁ ወተዓላ ነገሮችን ከጊዜ በኋላ አይደለም የሚያውቃቸው፣ ገና ማንኛውም ፍጡር ሳይፈጠር በፊት ምን እንደሚሆን ምን እንደሚመርጥ ያውቀዋል። ያ ማለት ግን እዚህ ወደ ገሃዱ ዓለም ስትመጣ የወትሮውን አላህ የጻፈውን ተንተርሰህ ረፍትተው ስራተው ማለት አለ። ለምሳሌ ምን ያህል ሀብት እንደምታገኝ ተጽፏል፣ ተጽፏል ግን ፈጣሪ የጻፈው እስከሚመጣ ድረስ አልነግድም አላርስም ሚል የለም። ስንት ልጅ እንደምትወልድ ታውቋል። እንዲህ አላህ ልጅ የሚሰጠኝ ከሆነ ባላገባ ስለምን አይሰጠኝም? እንዲህ አይነት ደረቅ ሚኒንግለስ ትርጉም የሌለው ጥያቄ መጠየቅ እንዲሁ ለመከራከር ለሙግት ካልሆነ በስተቀር ፈጣሪ አዲስ ገና ሲከሰት የሚገባው ነገር የለም። ሁሉንም ያውቃል። እውቀቱ ጥግ ድረስ ነው። ያን የሚያውቀውን ነገር ደግሞ ጽፎታል። ጻፈ ማለት አስገደደ ማለት አለም አሁን ያንን ዋቋ የጻፈው ይሆናል። ምን አገባኝ ካለ ኸይር እንዳልጻፈለት ራሱ ይሄ ምልክቱ ነው። ላይሰራ ነው ማለት ነው። ለዛ ነገር አጅር የሚገኘው ተለፍጦ ነው። እና የቀደር ጥያቄ ብዙ ሰው ግራ የሚጋባበት ነገር ነው፣ ግን በጣም ቀላል ነገር ነው። እንደገና ጌታ ምን እንደፈጠረም እኮ አያውቅም፣ ራሱ ምን እንደወሰነት እኮ አያውቅም፣ ምን እንደወሰነ ማያውቅም፣ ያን የተወሰነለትን ስላወቀ ጀሀነም ነኝና የጀሀነም ልስራ እንደታወቀ እንደዛ መሆኑ እዚህ ጥያቄ ለነብያችን ሰለም ተቀርቦ ነበር። ኢዕመሉ ፈኩሉም ሙየሰሩን ሰሩን ሊማ ሰው እያንዳንዱ ሰው ለዛ ለተፈጠረለት ሰው የተገራ ነው ብለዋል። እ አንድ ቀልድ ቤት ማነሳት አለች ጨፋ ለሄድ ነው አላቸው ይባላል። ሰውዬው ወባ የሚ በዛበት አገር ነው ያካባቢ ተዋትህ ሂድ፣ በዚህ ሰዓት ወባ ይዘሃል አሉት። አላህ አቀድሮ ከሆነ አይቀርም አላቸው። በቃ እዛ ከሄድክ እንደ ቀደረብህ ወቅት አሉት ይባላል እና። ከሰራው በኋላ ነው። አስባቡን እየሰራህ አንተ ገደል እየገባህ ድንገል መታኝ አይባልም። ከሚያጠፋህ ነገር ተጠንቀቅ፣ የሚያለማህን ነገር ስራ ተብሎ ተመክሯል። ያን መስራት ያለ የተመከረው መስራት ነው። ፍጻሜ በአላህ እጅ ነው። ሌላው ጥያቄ ሀይድ ላይ ወይም ንፋስ ላይ ወይም ጅኑ የሆነ ሰው ቁርአን ቢቀራ ሳይነካ ችግር አለ ወይ በተለይ ረመዷን ስለሆነ? አይ ረመዷን ስለሆነ የሚሰራው ቁርአን መቅራት ብቻ አይደለም፣ ብዙ ኸይር ነገር አለ። ሰደቃ አለ ኢላዋ ቢቀር አምር ብን ማዕሩፍ ናሂ ን ልሙንከር በመልካም ነገር ማዘዝ ሞ ዚክራ አለ፣ ዱዓ አለ፣ እስትግፋር አለ። ኸይር የፈለገ ሰው ለምን ዑለማ ኪላፍ ያለባት ቦታ ለብቻ ሄዶ ከኪላፍ መካከል አንዱ ምረጡ ብለው እንደሚያስጨንቁ አይገባኝም። ግዳጅ አደለም ማለት ነው። ረመዷን ነው። እሺ ረመዷን እረፍት ተሰጥቷታል፣ እንዳትጾም። ይህንን አላህን ማመስገን አለባት። ዒባዳ ፈለገች ዚክረት አርግ በሺዎች ላ ኢላሀ ኢለላህ ተበል፣ በሺዎች እስትፋር ታርግ። የለ ሌለው ለዚ ዝሩ ላ ቅያመን ቁዑደ ላ ጅኑብህም ነውና፣ ግድ ቁርን ካልቀራችሁ የሚያስብል ነገር ስለሌለ ከዚ ከላፉ ቦታ መራ የተሻለ ሌላኛው ረመዷን የተሰገደ ባለበት ሰዓት ላይ ተከታዮች ቁርን ይዘው ለምን ቁርን መያዝ አስፈለጋቸው? ምናልባት አንድ ሰው ሁለት ሰው ከተሳሳተ ለማረም መሩራ ሆኖ ከተገኘ እሺ። ከዛ ውጭ ያለ ሰው እኮ ቁርአን በመሸከሙ የሚያሳልፈው ሱና አለ። ሱናው ስሪያው የሚለው ቀኝ እጁን ግራ እጁ ላይ እንደዚህ አድርጎ ደረቱ ላይ ያስቀምጥ ነው። አዲሶች እንግዲህ የሆኑ ሐዲሶች መጥተዋል። በዚህ ቁርአን ለመያዝ ሲል ይህን ይለቃል፣ ሱና አይተዋል። ያልታዘዘውን፣ ያልተፈለገውን ነገር

በጀመዐት ሰግደው እንደት መስጂድ ሄዳ ተራዊሕ የምትሰግደው ቤቷ ከሆነ ውትሩን በጀመዐት የምትሰግደው የት ነው? እንግዲህ ውትሩን ሌሊት እንደምትነሳ ካወቀች በፈለገው መልኩ ይሁን። ሌሊት እንደምትነሳ ካወቀች ውትሩንም ወደ ሌሊት ብታዘገየው የተሻለ ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ይጅዐሉ አኺረ ሰላቲኩም ምነ ለይል ዊትራ ከሌሊት ሰላታችሁ መጨረሻውን ዊትር አድርጉት ብለው አደራ ስላሉ ማዘግየቱ የተሻለ ነው። ማታ እንዳጋጣሚ ሌሊት ላልነሳ እችላለሁ ብላ ዊትር ሰግዳ ከተኛች እና ሌሊት ግን ጊዜ ካገኘችና ነሻጥ ካገኘች ደግሞ ዝምብላ ሁለት ሁለት እያደረገች የቻለችውን ያህል መስገድ ነው እንጂ ዳግም ዊትር መስገድ አያስፈልጋትም ማለት ነው

ሁለተኛ ደግሞ አክር ሌል መስገዱ አፈልግም አክር ሌልም አፍል ስለሆነ፣ ያ ችግር የለውም። አፍል እሱ ነው። ከፈን ገዝቼ አስቀምጫለሁ አንዳንድ እያወጣሁ አድርገበታለሁ። ይሄ ሱና አይደለም፣ አስፈላጊም አይደለም። ከፈን እሷ የምትሞተው ይሄ ጨርቅ ያለበት ቦታ ላይሆን ይችላል። ወማ ተድሪ ነፍሱም ቢአያቅድን ተሞት ነው እና ለከፈን ብሎ አስቀድሞ አንድ ጨርቅ ማሰብም መሽሩዕ አይደለም። ዘም ብላ ሰላት ንተ ስጋድ ዕባدዋ ንተ ድርግ ምናልባት ዘመዶቿ ሲከፍኗት በአዲስ ከመከፈን ባገለገለ መከፈን እንደሚሻል የሚያሳይ ሐዲ አለ። ጀዲ አልሐዩ አውላ ቢልጀዲድ የሚኖር ሰው ነው፣ አዲስ የሚያስፈልገው አ ዩስለብ፣ አሁን ሊገፈፍ ነገር ብሎ አሮጌ ብለዋል። በዛን ጊዜ አን ያነኖ የተሰገደውን ጠቀመችበት የሰገደችበት ቢሆን ጥሩ ነው። አንዳንድ ሰሓቦች በእርግጥ ይህንን ነቢያችን ስ ሰለም ልብስ ጠየቃቸው። አንድ ሰሐቢ ስጡኝ ሲላቸው እቤታቸው ሂደው ሌላ ልብስ ቀይረው ሰጡት፣ ያንን ሰው የሰጣቸውን። ከእዛ በኋላ ሰሓቦች ምን ነው እንዲያረግ ረሱሉላህ ይህንን ነገር እየፈለጉት ነው ተጠየቁ፣ እምቢ ስለማይሉ እንጂ መጠየቅ በሌለበት ነው የጠየቀው ብለው ሲሉት ቃለ ማ ሰአልትሁ ኢላ ሊተኩነ ከፈኒ ከፈኔ እንድትሆን ብዬ ነው እንጂ አልጠይቅም ነበር አላቸው። መካነት ከፈነ ሆ ይላል። ያ የነቢዩን ስ ላ ሰለም ጀሰድ የነካ አሰር በረከት ስላለው ለዛ ሲባል ያደረጉት ነው እንጂ ከገበያ የምንገዛው ጨርቅ ላይ አስቀድሞ ከፈን ማዘጋጀት አስፈላጊ አይደለም። ዝም ብለን በማንኛውም አላህ በሰጠን ሰላት እንስገድ። ሁሉም ይመሰክራል። የም ቅያማ የምንለብሰው ልብስም የምንሄድበት መሬትም ይመሰክራል።

ሁለት አይነት ነው። ሓድር የሚባል አለ። ፈጠን ብሎ ግን ተጁዱን ጠብቆ አቀራር ህጎቹን ጠብቆ ማሳብ ያለባቸውን በመጠኑም ቢሆን ስቦ ይሄ ከሆነ ችግር የለውም። ከመጨረስና አደቡን ከመጠበቅ ጋር ሁለቱን አንድ ላይ ማጣመር እስከቻለ ማለት ነው። የተሻለም የሆነው ግን ረዘም አድርጎ ማዕናውንም እያስተነተነ መቅራት የሚችል ከሆነ ያ ኸይር ነው። የቁርአን ጫፍና ጫፉ መድረሱ ብቻ ሳይሆን

ሞባይል ቁርአን መቅራት ተያይዞ ጋር ተያይዘው ሁለት ነጥቦችን አንስተል። አንደኛ አጅሩ በቁርአን መቅራት ይሆናሉ። የሁለተኛ ደግሞ ያለ ውዱእ ሞባይሉን መንካት ያው ቁርአን ነው። ይህም ሲከፈት ቁርአን ነው የተከፈተው፣ በሞባይል ላይ ይሁን፣ በኮምፒውተር ስክሪን ላይ ይሁን፣ ኢንተርኔት ላይ ይሁን፣ በተለያየ አማራጭ ችግር የለውም የተጻፈውን ነገር እያነበበ ስለሆነ ቁርአን ነው እያነበበ ያለው አዎ ምንም ችግር የለውም የሚጻፍበት ማቴሪያል ምንም ይሁን ምን ቂራአ ነው ነገር ግን ምን ነበር የጠየቀው ውዱ ለሚለው ሞባይሉ ቁርአኑ የተከፈተ ከሆነ ሊመጣ ይችላል ቁርአኑ ተከፍቶ ከሆነ ስክሪኑ ላይ በተገለጸበት ሰዓት እንደ ቁርአን ልናስበው እንችላለን። ከተዘጋና ወደ ሜሞሪው ከገባ በኋላ ግን ችግር የለውም። ቁርአኑ ተከፍቶ ከሆነ በዛ መልኩ ክብሩ መቀነስ ነው።